ሃይሚ ፍፄ ከጎኒ እንድትሆን እፈልጋለሁ እንድትርቀኝ አልፈልግም፣ በማለት ዛሬ አብረው መጥተዋል። እንግዲህ እውነት ነው ሃይሚ ሰው ያስፈልጋታል። በእርግጥ በዚህ ሰዓት ብቻ ሲሆኑት በጣም ብዙ ሀሳብ የሚያስጠላ የሚያስጠላ ሀሳብ ወደ ጭንቅላታችን ይመጣል እና ያልሆነ ውሳኔ ወስነን ነገሮችን ልናበላሽ እንችላለን። ነገር ግን እኔ ፍፄ አሁን አልገባኝም ማለት ፍፄ ግን ምን እያደረገ ነው እንዴ? ብሩኬ አድርጎታል ብለሽ ታስብ ያለሽ ወይ? እኔ ካደረገ እውነቱ መናገር አለበት የምትል ሲጀምር አንደኛ ደረጃ አንተ ጓደኛን ታውቀዋለህ። ፍጽያችን ብሩኬን ከማንምና ከምንም በላይ የምታውቀው አንተ ነህ። ሲቀጥል ደግሞ አድርጓል ብለሽ ታስብ ያለሽ ልጅቱ አሳየች ወይ ከማለት ብሩኬን አንተ ለግልህ አግኝተ ለምንድን ነው የማጠይቀው? እውነት ቡቦ አድርገኸዋሉ ይሄን ነገር ለምንድን ነው ማለት፣ እስኪ አስታውስ ያደረግከውን ብለህ አጠይቀውም እንዴ ጉድ እኮ ነው የፍፄ ነገር። እሺ ከሀይሚ ጋር መሆን ጥሩ ነው፣ ግን እስከ መቼ ድረስ ከአንተ ጋር ከጎኗ ሆነ? አሁነ የሀይሚና የብሩኬ ነገር ሳይስተካከል እኮ ሊቀር ነው። እንደዛ ከሆነ እና እንግዲህ ሀይሚ ያው ነገሮችን መሸሸት ነው የምትፈልገው። ግልጹ መናገር አልፈለገችም። መረጃው አለ ያው። ዛሬ እንግዲህ ልጅቷ እራሷ ነው የነገረችኝ። በሚገባ በእርግጠኝነቱን እየተናገረች ነበረ። ስለዚህ መረጃው አለ ብላለች። ግን ያን መረጃ እኔ በፍጹም ልናገር አልፈልግም፣ እራሱ እያወቀው እንዲያውም ሊዋሸኝ ይፈልጋል እያለች ነበርና፣ እንደ እኔ ብሩኬ አሁንም ያጠፋውን ጥፋት እንዳላወቀ ነው የሚሰማኝ። እኔ ብሩኬ አላጠፋም ብዬ መቶ ፐርሰንት ልደመድም አልችልም። ምክንያቱም የሰው ልጅ እስከሆንን ድረስ የትኛውን ጥፋት እንደምናጠፋ አላውቅም። ነገር ግን ጥፋቱን አላወቀውም፣ በቃ ያጠፋውን ምን ያድርግ ምን ያድርግ? ግራ ገብቶታል። የጭንቅላት ጨዋታ ሆኖበታል አሁን ላይ እና እንዴት ብሎ ይቅርታ ሲጠይቃት እና እኔ ትናንት ይቅርታ ይለኛል ብዬ ስጠብቅ፣ ያንን ቪዲዮ አይቶ ይቅርታ ይለኛል ብዬ ስጠብቅ እንኳን ይቅርታ ሊለኝ ጭራሽ ሆኖ ባሰበት ነበር ያለችውና ሀይሚ መጀመሪያ ብሩኬ ለይቅርታ ዝግጁ ነው ይቅርታ መጠይቅ ያለ መጠይቅ ፈልጎ ሳይሆን ከአንቺ የሚፈልገው እውነቱን መረዳት ነው። እውነቱን እንድታሳዩ ይፈልጋል እና እውነት ቤተሰብ፣ የምር እኮ አሁን እዚህ ጋር እኮ በጣም ትልቅ ችግር አለ ማለት ከብሩኬ ላይ ምን አይታችሁ ነው እናንተ የምትፈርዱት? እሱ እኮ ያንን ነገር አይቶት እኮ ለህዝብ ራሱ ገና አላስረዳም እኮ። እኛ ከምናስበው ይልቅ የእሱ ሀሳብ ሲመጣ ሊያስደነግጠን ይችላል። እሱ እውነቱን አይቶት ያጠፋበትን ምክንያት ሲያብራራ ያን ልደነግጡ ትችላላችሁ እና እኔ እንደኔ መረጃውን ብሩኬ ማየት አለበት ተውት ሚዲያው ይቅርሽ ብሩኬ ግን ያጠፋው ባለቤቱ ስለሆነ ይሄ መረጃ የእሱን የሚመለከተው አይደለም ማሳየት አለባት እንጂ ፍጽ እስከመቼ ሆኖ ከጎንሽ ያንቺና የብሩኬ ነገር እና ታዲያ መቼ ሊፈታ ነው በእርግጥ በዚህ ሁኔታ ስትገናኙ እናንተ ያው በጣም ከባድ ነው። ከአንደበታቸው የሚወጣው ራሱ በጣም ልብ የሚሰብር ነው፣ ያስደነግጣል። ቃላታቸው ደስ አይልም። ግን ፍፄ ደግሞ በቃ ብሩኬን እንደምንም አግኝተህ ማናገር አለብህ። ኦኬ፣ እኔማ ትናንት ገባኝ እኮ ሀይሚን ይዞ ሲሄድ ለካ እንዳይጣሉ ፈርቶ ነው ብዬ አሰብኩኝ ማለት ነው ከምር። እና እኔ ሀይሚ አሁን ላይ እየተወዛገበች ያለች ይመስለኛል ሁላ ሲጀመርም ያለፈ ህይወት ነው ወይንስ ከኔ ጋር ሆነ ነው ያደረግከው እያለችው ነበር። እና እረ እኔ በፍጹም ከሀይሚ ጋር ሆኖ እንኳን እንደዚህ ያደርጋል ብዬ እኔ አልገምትም። ማንኛውም ሰው ግን ያለፈ ህይወት አለው፣ ምናልባት አይታወቅም። ያለፈ ህይወት አለው ማንኛውም ሰው፣ ሁላችንም ብንሆን ማለት ነው ያሳለፍነው ታሪክ አለ። ከሀይሚ ጋር ሆኖ ምን አትሆነ እስኪ። አሁን ብሩኬ ከሌላ ሴት ጋር ሊሄድ የሚችለው ሀይሚ ካሜራ ደብቃ ሳመኝ ከንፈሬን ስትለው፣ እንዴትና እንዴት ነው የሆነው ብሩኬ ማለት ነው። ስለዚህ እንዲሁ ሌላ ነገር ፍለጋ ከሆነ እዛው ፊቱ ላይ አለችለት አይደለ እንዴ? እንግዲህ ያለፈም ሆነ ያሁንም ሆነ ምን ይፈጠር ምን ይፈጠር ሀይሚ አሳዩ በሚለው ብጸኑ ደስ ይለኛል ማለት ነው። የምሬን ነው። ማስረጃውን አሳዩ በሏት እና ሚዲያ የያዘውን አይለቅም እኔ ለሚዲያ አሳልፍ ያልሰጠውን ብዬ ነው ችዬው የተቀመጥኩት አለች። በመጀመሪያ ቀመሟ የራስን ቤት እያፈረሱ ለሌላ ሰው መጨነቅ ይሄ ልክ አደለም። ሲጀመር አንቺ ውስጥሽ በጣም ማለት ልብሽ ተሰብሮ ጎድቶሻል። እንግዲህ ባየሹ ያየሹ መረጃ ልብሽን ስለሰበረሽ እንዴት አድርገው እንዳሳዩሽ ባላቀም ልብሽን ስለሰበረው፣ ስለዚህ ብሩኬን አሳልፌ አልሰጠውም እያልሽ ነው። እና ስለ ሚዲያው ደግሞ አታስብ። ይህ ሚዲያን ነገር አታውቂውም እንዴ? ሚዲያ እኮ የሆነ ሰሞን ላይ እያሽቀብጣል፣ ከዛ በኋላ ደግሞ ይተወዋል፣ ይረሳል። የጅጅክ እያለች ሳምሪ እናቷን ላጣ አድርጋ ተሳድባ ዛሬ ሚዲያ ላይ እንዴት ነው እየሆነች ያለችው? አይሽ ሁሉም ሰው ፎርጌት ያደርገዋል፣ በአንዴ ማለት ነው። ግን ይሄ በሚሆንበት ሰዓት ያንችንና የብሩኬ ፍቅር ደግሞ ደብዛው ይጠፋል። ባለመነጋገር ነገሩን አፍኖ በመያዝ ፍቅራችሁ ይጠፋል ማለት ነው እና ብሩኬ ደግሞ እየተናገረ ያለው ሚዲያውን አልፈራም እኮ አቅፍቼ ከሆነ ልወቀስ፣ ችግር የለውም ራሱን አሳልፈው ለመስጠት ሬዲ ሆኗል። ችግር የለም። ሲጀመርም ኦልሬዲ ወጥቷል እኮ ወጥቷል። አሁን ማስረጃውን ማሳየት እንጂ የሚጠበቅባት እኮ ሀይሚ ብሩኬ ከሴት ጋር እንደሄደ ኦልሬዲ ተነግሯል እኮ። ከዚህ በላይ ሚዲያው ለማሽቀብ ሌላ ምን ማስረጃ ይፈልጋል? እና ነው የብሬን እኮ ነው። እና ደግሞ በስነስርዓት አላመነበትም። አንዴ ረስቼዋለሁ ይላል፣ አንዴ ደግሞ ብዙ ናቸው ይላል። በጣም ብዙ ነገር እየተናገረች ነበር። በመጀመሪያ የትናንቱን ቪዲዮ ተመልሳችሁ እዩት። ብሩኬ ረስቼዋለሁ፣ አላስታውስም ያለ ሁለቱም እየተጋጋሉ በጣም እየተቀጣጠሉ ነበር በንዴት እንጂ ይሄ መልስ ይሆናል ብሎ አይደለም ብሩኬ የመለሰው። ረስቼዋለሁ ረስቼዋለሁ ያላት እንደ መልስ አይደለም፣ በንዴት በስሜት ነው እንደዚህ ያለው ማለት ነው። ማለት አልናገርም ስትለው በቃ እንደውም ረስቼዋለሁ አላት ማለት ነው እንጂ ይሄ ትክክለኛ መልስ ሆኖ አይደለም። እንዴት ነው አንድ ሰው ያጠፋውን ጥፋት እያወቀ ጥፋቱን እንዴት በዚህ ደረጃ ሊክል ይችላል? አረ ሃይነሻታ ይውና ገላግ ይሄልጅ ሚዲያውም ደግሞ ሰላሳ ስም ከሚሰጠው አንቺም አንቺም ራሱ እኮ አሁን ሆና እየተሰደብሽ እኮ ነው ያለሽው። ምን ብሩኬ ብቻ ብሩኬ ከሴት ጋር ሄደ ተብሎ በቃ አዳሚ ይወርድበታል። አንቺ ለራሱ ማለት ነው አንቺም የሚሰድብሽ አሁን አይጠፋም። በጣም ብዙ ሰው ይሰድባታል። እሷ መረጃው ከእሷ እያለ ግን ከስድብ አላመለጠችም። ብሩኬ የጥፋቱ ባለቤት ቢሆንም እሷም ከስድብ አላመለጠችም። እሷ ሁላችሁም ያልሆነ ስም ከሚሰጣችሁ የሚዲያው ሰውም ከሚወዛገብ እውነቱን ተናግሮ ከመሸበት ማደር ይባላል ይላል ያገር የሰው እንግዲህ። እና ቀመማ እውነቱን ብትናገር እኔ ደስ ይለኛል።